እጅግ እጅግ ያሳዝናል፣ ልብም ይሰብራል። ለኢትዮጵያውያን ታላቅ መርዶ ተሰምቷል። በዚህ ሰዓት መላው ኢትዮጵያውያን ሙስሊም ክርስቲያኑ ከጫፍ እስከ ጫፍ ሀዘናቸው ለአባታችን እየገለጹ ይገኛሉ። የሀገራችን እስልምና እምነት ተከታዮች ታላቅ አባትና መሪ የሆኑት ተቀዳሚው ሙፍቲ ሐጂ ኡመር ኢድሪስ ወደ አሄራ መሄዳቸው እንግዲህ ተሰምቷል። ለኢትዮጵያውያን ሙስሊሞች አንድነት፣ ሰላም እንዲሁም ደግሞ የእስልምና እሴቶች መከበር ላበረከቱት አስተዋጽኦ ታሪካቸው ከመቼውም ጊዜ ላይ በልባችንና በዘመናችን ተጽፎ ይኖራል ሲሉ እጅግ በርካቶች እየገለጹ ይገኛሉ። ታላቅና ቁም ነገር ያላቸው አባት እንግዲህ በዛሬው ዕለት አተናል። እጅግ ያሳዝናል። ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ይስጠልን።